እንኳን የሚባል ነገር የለ እንዴ? ሰው እኮ እራሱን ካልወደደ ማለት ነው። መጀመሪያ መጀመሪያ ምንም ነገር ሲመጣ ለራሳችሁ ነው የምትሆኑት፣ አይደል እንዴ እቻ አጥፍቶ ጠፊ ነው የምትሆኑት። የሆነ ነገር ቢያናድዳ እኔ እስከ ቤተሰብ ጭርስ ማድረጉ አይቀርም። አጥፍቶ ጠፊ ማለት እንደዚህ ነው። ራሳችሁን አትወዱም። ቪዲዮ ወለድጭ ራሴን አጠፋለዋለች ታደረገዋለች። ልጅቷ ታስታውቃለች። አስቡት የራሷን ቪዲዮ ማለት ማንኛውም ሴት አርለም ሴት ወንድ ራሱን ቀርጾ አይለቅም። ማንኛውም ሴት ራሷን ካሜራ ቁጭ አድርጋ አትቀርጽም። ስንት ሴት እህቶቻችን የሚያሰቃዩ ወንዶ እች ደግሞ ተገልብጣ ተገለባብጣ የገንዘብ ባሏን ቪዲዮ ቀርጣ እስከ ራሷ እለቀዋለሁ። ታዲያች እኔ ጤነኛ አደለችም ስል ማለት ነው። ጤነኛ አደለችም ማለት ነው። ያንሰኛል። ጤነኛ አደለችም። ሁሉ ሙሉ ሲፈጠር ከዙሪያ የሚሄዱት ሰው ሁሉ የሱመያ መሸሽ ትክክል ነው። ሱመያ አርቃ መሸሽ ነው ያለባት። አርቃ መሸሽ መሸሿ ልክ ነው። ዛሬ የባሏን ጓደኛ ምን እንዳደረገችው አይታችኋል ጋይስ፣ ያሱን ምን እንዳደረገች አይታችኋል። ላ ኢላሀ ኢለ ላ ይችን አርቆ መሸሽ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እንዲሁም ክርስቲያን ቤተሰቦቼ ሰላም፣ ሰላም፣ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩ ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ላይክ ማድረግ እንዳትረሱ ጋይስ። ዛሬ በቃ እንደው ሰይድ ካዩ ጋር ሆኖ ሱመያ ታርቃ ትኖራለች የሚባለው ነገር የማይሆን ነው በቃ የማይሆን ነው የምትሉ ሁሉ እውነት ትክክል ናችሁ። የምሬ ነው የምላችሁ። አዩ አይደለም ለሱመያ አቅፋው ለምታድረው ባሏ ታሰጋለች። አቅፋው ለምታድረው ባሏ ለሰይድ ታሰጋለች፣ እውነት ለመናገር ማለት ነው። ዛሬ ያሱን ምን እንደሰራቸው አይታችኋል። እየዘገነነኝ እየሰቀጠጠኝ ነው ቪዲዮን ያየሁት ጋይስ። የጭካኔ ጥግ፣ የጭካኔ ጥግ! ምን ያክል ጭካኔ በዚህ ልክ ታዲያ እንዴ! ኖች ጣውን ትገምት ኖረው ወላይ

ጋይስ ኮኖ አከናንጅራ አዩንጋይልኬነራ ጫብስቴ ላጋስ ወይኔ ወይኔ ወይኔ። እንዳያችሁት ቪዲዮውን እንዳያችሁት ነው። በቡና መቁያ። እኔ እንግዲህ ኦሮምኛ አላውቅም፣ ምን እንደሚባባሉ ግን ቡና መቁያ አምጥታ የሆነ ሰው በመራጃ እንጨት የሚፈልጥ ድንጋይ የሚፈልጥ ነው የምትመስለው። በቡና መቁያ ጥርሱን ብላ ጥርሱን አረግፈችው። ሀቂቃ እኔ እኔ እንጃ ብቻ፣ እኔ እንጃ። ምን አይነት ሰው ናት! ሰይድ ጽናቱን ይስጥህ። እውነት ሱመያ አርቀሽሽ፣ በቃ አርቃ ተሸሽ ነው ምለው። ጋይስ፣ እንዲህ እንዲህ ይህች ለጣውንት፣ ለወንድ ልጅ አልተመለሰች። ለዛውም ለሴት ለጣውንቷ፣ ይቺ ትመለሳለች እንዴ? ጋይስ ቤተሰብ የላትም እንዴ? ነው ቤተሰቧ ሰልችቶ ነው? ሀቂቃ እንደው ዝም ዝም ወይኔ አምላኬ! ወይኔ አምላኬ! ወይኔ አምላኬ! ሰይድ ጽናቱን ይስጠው ነው ማለት ጋይስ፣ ሰይድ ጽናቱን ይስጠው። በቃ የሱመያ መሸሽ እንዴ፣ ልጆቿን የሆነ ነገር ብታደርጋቸው ነገር። እሷ ለማንም የምትመለስ የምትመለሰው አይደለችም። በቃ ጥፊ እስኪ እንደው ጥፊ የማትነዝርበት ያልተሰነዘረችበት ሰው አለ በአካባቢው ያለው? ሴቶቹ ወንዶቹ፣ እንዴ ዩቲዩብ ላይ ነው ያቻው ሌሎ ብዙ ጓደኞቿ ምናምን በጥፊ በምን ስትላቸው በቃ እውነት እነት በቃ ሱመያ በጣም ትክክል ነሽ። የምር እኔ በቃ የሰይ ከሰይድ ሰይድን ሳይ በቃ ሰይድ ለሱመያ ፍቅር እንዳለው ስለሚታየኝ እንዶ ታረቁ አግኝዋለሁ እንጂ እውነት ሰይድ ከአዩ ጋር ሆኖ ሱመያ ታርቃ ትኖር ማለት ይከብዳል። እውነት ለኢላሀ ኢላላ ጋይስ፣ በዚህ ልክ የሰው ጥርስ ማርገፍ፣ የሰው አካል ማጉደል ልጅቱማ በጣም በጣም ጤነኛማ አይደለችም። ወላሂ እኔ በጣም ነው የደነገጥኩት። በጣም ነው የሰቀጠጠኝ፣ በጣም ነው የሰቀጠጠኝ። ሰይድ ጽናቱን ብርታቱን ይስጠናምለው። የምር እኔ በቃ እዳ ውስጥ ነው የምትከተው እቺ ሴት እንዶ እኔ እንጃ፣ ልጆችን የሆነ ነገር ብታደርግስ? እኔ ከሷ ጋር እንዴት ሆኜ ነው በቃ ጎልቶ የሚታየው ሱመያ ላይ ስንመለከት ሁለተኛ ሚስት መሆን ብቻ ሳይሆን ካዩ በኩል በቃ የሷ ባህሪ ነው፣ ለራሷ ሁሌ በረኪና ጠጣለሁ ምትል ለኔ ትራራላችሁ ለኔ ነፍስ ልጆቼስ ስትል በቃ ሰይድን እያየንኛ ደግሞ ታረቂ አግኘው እያልን ነበር። እውነት በጣም ልክ ነሽ ሱመያ መሸሽሽ። በቃ እውነት ከእሷ ጋር ሆኖ ሰይድ ከዚች ጋር ሆኖ ባል ይሆንሻል ማለት በጣም ከባድ ነው። እሱ ላንቺ መልካም ልብ መልካም አስተሳሰብ ቢኖረውም ከባድ ነው መቼም የአንድ ወንድ ሚስቶች ሆኖ መገናኘት የሚባለው ነገር በሆነ አጋጣሚ መገናኘት አለ። ስለዚህ በእንደዚህ አይነት ሁኔታ ውስጥ ካለች ሴት ጋር መቀጠል በጣም ነው የሚከብደው። ያሱ እንደውም ምን አጋጠመህ? እንደውም ምን ቀን ጎደለብህ? ጥርሱን አረግፈችው ጋይስ፣ ትንሽ እንኳ ሳትራራ ምን አይነት ፍጥረት ናት? ወላሂ ምን አይነት ፍጥረት ያረቢ አላህ ያረቢ ከእንደዚህ አይነት ሰው ጠብቀን። እኔ በጣም ነው ያዘንኩት። እንደ ወይኔ ወይኔ አይ ወይኔ ወይኔ ወይኔ እያለ ሄደ። እጅግ በጣም ነው የሚያሳዝነው። ሀቂቃ የሆነ እዳ ውስጥ ነው የምትከተው። እንደ ወመኑኝ ይቺ ሴት ሰይድን የሆነ እዳ ውስጥ ነው የምትከተው። እኔ እንጃ ብቻ፣ በቃ ምኗማ ያምር። ተክለፈለፈች። ከጅምሩ ጀምሮ እስካሁን ድረስ ተክለፈለፈች። አዩ እስኪ ወደ ራስሽ ተመለሽ። በጣም ነው የሚደብረው የሁሉ ተመልካች እየወቀሰሽ። የሁሉ ተመልካች ተመልካች እኮ ትምህርት እኮ ነው፣ ትምህርት እኮ ይሰጣል። ኮሜንት የሚሰጥ ሰው በቃ ትምህርት እኮ ነው፣ ከተመልካች የሚሰነዘር አስተያየት። እሷ ግን አትማርም። በቃ ሰይድ ጋር ከዛ ፕራንክ ብለው ጀመሩ፣ ከተጋቡ ይኸው አሁን አሉ አንድ መልካም አስተያየት አይቻላቅም። እኔ ሰለሰው ግን አትቀየርም። የምር እውነት ተመልካች ምን ይሄ አይቶ ነው ምን አይቶ ቢ ነው እውነትም ተሳስቻለ ማለት ነው ብሎ እኮ ሰው ቆም ብሎ ራስም መገምገም እኮ አለ። ሲበዛ ማለት ነው ሁሉም ያደንቃል፣ ሁሉም እንትን ይላል አይደለም ግን ይሄ በዛ። አዩ በቃ ልክ አደለችም የሚለው ነው የሚበዛው። ታዲያ ከዚህ ትምህርት መውሰድ እንዴት ያቅታል ሰው የሆነ ቆም ብሎ ማሰብ። እኔ በጣም ነው ያዘንኩት። እውነት ያሱ ካሁን በፊትም ጥፊ ቀምሶ ነበር፣ ታስታውሳላችሁ? ወደ የመን ሊሄድ ስል ሞታለው ስትል በረኪና ሰጥቷት ሲሄድ ሰይድ እስኪ ኦሪጂናል አይደለም ምናምን ኦሪጂናል አይደለም ቅመሹን እናረጋግጥ ሲላት በጥፊ ብለው ነበር። ዛሬ ጥርሱን አጣ ማለት ነው። ቀላል እኮ ነገር አይደለም ጋይስ፣ አካል አጎደለች ማለት እኮ ነው። አሬቺ እንደዚህ እንደዋዛ የምትቀረብ ሰው ናት እንዴ? አረ በጣም ከባድ ነው። ወላይ ሱመይ የባለሽበት አላህ ይጠብቅሽ። ልጆችሽን ራስሽን ጠብቂ። በቃ ሳይድም ነፃ ያውጣው ነው ምለው። እኔ የምር እንደው ምንም እዳ ውስጥ ሳይነካካ ነፃ ያውጣው ነው ምለው። በጣም ከባድ ከባድ ሰው ናት። ሀቂቃ ውድ ቤተሰቦቼ፣ እኔ በቃ ያሱን ቪዲዮ አይቼ በጣም ዘግንኖኝ እያንቀጠቀጠኝ አይቼው ነው የመጣሁት እውነት። በቃ እኔ እንደው ሱመያ ታረቂ ታረቂ በቃ ተንከራተተ ተተ ሰይድ ምለው። እኔ ሰይድን በቃ ለሷ ፍቅር አለው በቃ ለሱመያ ትልቅ ፍቅር ትልቅ ቦታ እንዳለው ስለሚታየኝ ነው። ግን እንደዛም ቢሆንም ከዚች ጋር ሆኖ ይከብዳል እውነት። ታረቂና ቀጤ ማለት ይከብዳል። ተገናኙ ማለት ይከብዳል ሀቂቃ። አይደለም ለሱመያ አልኳችሁ እኮ አይደለም ለጣውንቷ አቅፋው ለምታድረው ባሏ በጣም የምታስፈራ ሰው ናት። የሆነ እኮ መራራት እኮ የሚባል ነገር እኮ አለ። እንዴት ሰው ጥርስ ላይ እንደዚህ ይሰነዝራል? አውሬ ላይ ራሱ እንደዛ አይሰነዘርም። የምር ሰው ላይ እንደዚህ ጥርሱ ላይ እንዴት እንደዛ እያነክል ሰንዝራል? ሰው ናት። በዙሪያዋ ያሉ ሁሉ ጓደኛ ብላ የምታመጣቸው ሁሉ በቃ የከበባቸው ናቸው። ሀቂቃ እና እኔ ሰሄድ በቃ ኔንጃ በቃ የሆነ አውቆ የሆነ በቃ ሆን ተብሎ ወንቃፍ ውስጥ የተከተተ ነው የሚመስለኝ። ፈጣሪ ይድረስልን። አምለው ሀቂቃ ሌላ ምንም አልልም፣ ውድ ቤተሰቦቼ በጣም ነው ያሳዝነው። የያሱ ጥርስን ያክል ነገር እቺ ለምንም አትመለስም። እውነት ብቻ ፈጣሪ ከእንደዚህ አይነት ሰው ይጠብቀን ነው እምላችሁ። ውድ ቤተሰቦቼ እንደምትመለከቱት አይኔ ቀልቷል፣ አይኔ ና ሞኛል የሆነ ሰበብ አስፋፈልጎ አቧራ ቦል ካለብኝ ምናምን በቃ እያመኛል ና ያው ተሞጫ ሙጫ አለሁ አይኔ ቀልቷል ይቅርታ ጠይቃለሁ ይቅርታ ጠይቃለሁ ማለት ነው ለዚህ ዱዓ እንደራረግ በያላችሁበት ፈጣሪ ከክፉ ነገር ይጠብቃችሁ ከሙሴባ ይጠብቃችሁ ከመጥፎ ሰው ይጠብቃችሁ ከሸረኛ ከመቀኛ ከተንኮለኛ ይምራችሁ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ ቻው